እነሱን ድርሻ ያደርግን ቦታው ላይ እሳቸውን ግን መቀመጫው ልዩ መቀመጫ ሁሉ ያስቀምጣቸው። ከርቀት ያየው ተአምራዊ ነገር አለ እሳቸው ለሚስተዋል ማለት ነው። እሳቸውን ግን መልጠበቅ ብለው አስቀርተዋቸዋል። ሕፃን ነው። የዚህ ልጅ አባት ማን ነው? አቡ ጧሊብ። እኔ ለኛ ከልቦ ቀሚሳቸውን ሸሚዛቸውን ሲያይ፣ እኔ ይህን ልጅ እፈራዋለሁ። እኔ እንዳየሁት አይሁዶች ካዩት ይገሉታል። መስማት ሲጀምሩ እንደ አውድቅ አስመስሎ እንዳይሰሙ አላህ ስብሓነው ተዓላ ራሳቸውን አንስተው እንቅልፍ ጣለባል። የፀሐይ ሙቀት እንጂ አልቀሰቀሰኝም ይላሉ። ዛሬ ሴቶች እንኳን ሴትነታቸውን ረስተው ማፈሩን ትተዋል። ትከሻህን እኮ ሊመልጥ ነው ድንጋዩ እሽርጥህን ፍታውና ባዶ ሆኖ ከታች ማለት ነው ብትት እንዳደረጉ ተወደቁ። ታማኙ ታማኙ ታማኙ የሚባል የሚማካሹበት እንትን ያላቸው ነበሩ

ብዙ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ወሒ ነቢዮች ዘንድ ሲመጣ የተለያየ መልክ እንዳለው በነቢዩ ስ ላ ሰለም ላይ ወሕዩ ሲወርድ የሚያሳዩ ነገሮችን አይተናል። እንደው ለዛሬ ሽኸና፣ እንደው ነቢዮች ሰው መሆናቸው የተለመደውን የሰው ልጅ ህይወት ይኖራሉ፣ ሰው የሚያደርጋቸውን ነገሮች ያደርጋሉ። እነዚህ እንቅስቃሴያቸው እንደው ከነቢይነታቸው ሚዛን አንጻር እንዴት ይታያል? ያው ሙሽሪኮች ነቢዩ ሰለላሁ ዐለይሂ ወሰለም በመልእክቱን ይዘው በመጡበት ዘመን ያመጡት እንደ ብጅታ ጥያቄዎች ነበሩ። ለምን መላይካ ለምን አልወረደልንም? ከታሰበ አብረን ይኖር ነው የምናቀው፣ ሰው እንዴት መልእክት ይዞ ይመጣል? እንዴት ነቢይ ይሆናል? ብለው ያሉበት ሁኔታ አለና እነዚህን ነገሮች እንያቸው።

ሆነም ግን ከማንኛውም የማይረባ ከሚባል ባህሪ ሁሉ ጽድት ብለው በመልካም እና በአዛኝነት፣ አርቆ ተመልካችነት፣ ሰርቶ አዳሪነት በጣም የተሞሉና የተካኑ ነበሩ። ያንን ተመልክቶ ገና በሕፃንነታቸው ዝም ብሎ መብላት አጎታቸው ቤት የስምንት ዓመት ሆነው ተሸጋግረዋል። በአደራ አያትዮ ወደ ስምንት ዓመት ሲሞሉ ነው የሞተው። አብዱል አብዱልሙጠሊብ ልጁ ለአቡ ጣሊብ አደራ ብሎ ሰጠ። ላጎታቸው የስምንት ዓመት ልጅ ሆነው የስምንት ዓመት ልጅ ሆነው እሱ ቤት ሲኖሩ እሱ ጎን ቀላል ነበረ። ቤተሰቦች ብዙ አሉት። ኑሮ ዝቅተኛ ነበረ። ለእሱ ይጨነቁ ነበር። የሚገርም ነገር በዛ በዛ እድሜ ላይ ይታሰብ እና እንድታርግ ያረዳዋለሁ ይሉ ነበር። በአጋጣሚ የመካውያን ማህበረሰብ ያው እንስሳት አርቢ ነው። ግመሎች፣ በጎች፣ ፍየሎችን ያረባል እና ለእንስሳት የትን ያክል እንክብካቤ አያደርግም። የታዘቡት ነገር እና ፀሐይ ላይ ዝም ብሎ ያሰጣቸዋል። በወቅቱ አብልቶ እንትን አይላቸውም እና የተወሰኑ በጎችን ፍየሎችን ወስደው ወደ ዳገት ወስደው አብልተው ውሃ ወዳለበት ቦታ አጠጥተው በቃ እንስሳቱ ደስ ብሏቸው ረክተው ማየት ደስ አላቸው። በበጎ ፈቃደኝነት ዝም ብለው ወስደው አብልተው አጠጥተው አምልጡ ወደ የቀየው መለሱላቸው። በቃ ለነገስ ያም ትዝ ሲላቸው እነዚያ እንስሳት መንከባከብ አለብ። በቃ ለምለም ቅጠላቅጠል እጽዋት ወዳለበት ይወስዱና ተወሰንንትም ብሎ ከዛ አጠጥተው ደግሞ ዋሬ ሲሆን ይመልሷቸዋል። እንደዚህ ሲያደርጉ ህዝቡ በዚህ ሕፃን እድሜ እንደዚህ ያለ በጎ ፍቃደኝነት ከምን አገኘ ልጅ? በቃ የሆነ ነገር እናድዱለታል። ህዝቡ በራሱ ፍቃደኝነት ተነጋግሮ ተቆራጭ አደረገላቸው። ኩንቱ አርዓሃ ላ ቀራሪጦ ብለው ትንሽ የተወሰኑ ሳንቲሞች አደረጉላቸው። ያቺን ሲሰጧቸው ለስራ እንደ ደሞዝ ሳይሆን ሰዎቹ እንደ ሽልማት ማለት ነው። ግን እሳቸው ቋሚ ስራ ሲያደርጉ ሰዎቹም ያንን ቋሚ ያደረጉ ያችን የሚቀበሏትን ለዛ ለደካማ ኑሮ ለከምላለ አጎታቸው ጥሩ አጎት ይሰጡታል። አጎት ያስቀድማቸው ነበር። እሳቸው አጎትዮው ትልልቅ የደረሱ ለትዳር የደረሱ ልጆች ሁሉ አሉት። እነሱን ድርሻ ያደርግን ቦታው ላይ እሳቸውን ግን መቀመጫው ልዩ መቀመጫ ሁሉ ያስቀምጣቸው ነበር። ኢነ ሊብኒ ሀዛ ለሸእና ይሄ ልጄ ወንድሜ ልጅ ትልቅ ነገር ይኖረዋል፣ ትልቅ ጉዳይ ይኖረዋል እያለ ሁሉ ያወራ ነበረ። ከዛ ከፍ ሲሉ ወደ አስር እና አስራ ምናምን ውስጥ ሲሄዱ አብሬ አንተ ጋር ልሂድ ረጅም ጉዞ ሲሄድ ለንግድ አጎቴ መከተል አለብኝ መከደም አለብኝ ማገዝ አለብኝ የሚል ሁሉ ስሜት አደረባቸው። የአስራ ሁለት ዓመት ነ ወደ ሻም ወደ ሱሪያና ፊልስጢን ምድር አስቸጋሪ አብሮ ካልሄድኩኝ ብሎ በግድ ተቀጥል አትችልም። አይ መሄድ አለብኝ አስከትላቸው እዛ ላይ በሒራ ራሂብ የሚባል ግለሰብ ነስራኒ ነው፣ ክርስቲያን ባህታዊ መነኩሴ ነው። ከርቀት ያየው ተአምራዊ ነገር አለ እሳቸው ላይ ሚስተዋል ማለት ነው። አዎ ማንኛው እንደሆነ ግለሰቡን ግን አላየም። ከርቀት የሚመጡ ቅፍለት ላይ ደመና ነገር ከርቀት እንደ ጃንጥላ እያጠለለ አይቷል። ሆነ ዛፍ ስር እንዳረፉ ጠራቸው። ግብዣ አደረገና ይህን ተአምራዊ አካል ማየት አለብኝ ብሎ ጠቢዖ ባህሪው አልነበረም። ሰው እንደዚህ ያዘ እና ጠቅላላ ነጋዴውን ክፍል የንግድ ክፍለቱን ጠራና ግብዣ ላይ ሲመጡ ያን ነገር አላየም። እሳቸውን ግመል ጠብቅ ብለው አስቀርተዋቸዋል። ሕፃን ነው እንዳለ አልገባቸውም። ለሳቸው ነው እሱ የተጠራው የተዘጋጀው ግብዣው ማለት ነው። አይ እናንተ ጋር ከመጣ ሰው ይቀራለን ረ ይቀረ የለም አይ ይቀራለ ረ ይቀረ የለም አንድ ሕፃን ብቻ ግመሎችን ጠብቅ በለው ቀርቷል። አይ እሱም ይምጣል። አሁን ሲመጡ እሱም የሚፈልገውን ነገር አየ። ደመናውን እያጠለላላቸው እንደሆነ አየ። የዚህ ልጅ አባት ማን ነው? አለ። አቡ ጣሊብ እኔ ነኝ አለ። በጭራሽ የዚህ ልጅ አባት በሕይወት ሊኖር አይችልም፣ አለ። አንባቢው ነበር መነኩሴው ማለት ነው። ይሄ ወስፎቹ ባህሪያቸው ተገልጾ አልቀደመው መጽሐፍ ላይ እና እስኪ ይፈቀድልኝ ልየው አለ። የነብይነት ምልክት ልዩ ተሰጥቶ ማህተም የመሰለ ነገር አለ ከጀርባ በኩል፣ እሱን ማየት ነው የፈለገው። አባት እንደሌለው አወ። የሚላከው ነቢይ አባት የሌለው የቲም እንደሆነ አውቋል፣ በትንበያው መልኩ ማለት ነው። የቀረው ከጀርባ በኩል ያለው ምልክት ነው፣ ያን ማየት ፈለገ፣ አስፈቀደ። ገልቦ ቀሚሳቸውን፣ ሸሚዛቸውን ሲያይ አየው። እኔ ይህን ልጅ እፈረዋለሁ እኔ እንዳየሁት፣ አይሁዶች ካዩት ይገሉታል ምልክቱን አይተው። ስለዚህ መልሰው ከዚህ በኋላቸው፣ ሽማግሌው አቡ ጣሊብን ማለት ነው። ይሁዶቹ ከኛ ይወጣል የሚል ስለነበራቸው ከአረብ መሆኑን ስለማይፈልጉ ይንቋቸዋል አስለንም እነዚህ አረቦቹን ይንቋቸዋል ይንቋቸዋል።

ማንበብ ማስቻል እንደሆነ ተነግሯል። ይህም ቢነገር እነሱ ከነሱ ነው የሚጠብቁት አይሁዶቹ። ስለዚህ ከአረቦች ይሄንን መልክት ይሄንን ምልክት ይሄንን ባህሪ ተላብሶ የመጣ ካለ አይምሩትም፣ ይገሉታል። ይሄንን በደንብ አድርጎ ያውቃል። በሔር አራሂም መልሰው አላቸው መለሱት። አቡ ጣሊም መለሰው ማለት መለሳቸው። ይህ አጅብ ነው እንግዲህ ነቢ። እንደውም ማረጋገጫም ናቸው በፊት ስንል ነበር የነቢ አንዱ ለትክክለኛ ነብይነታቸው ማረጋገጫ ነቢይ ሳይሆኑ ራሱ እንደዚህ ብዙ ነገሮች ቀድሞ እየተንከባከባቸው ዒናየቱላ በጣም እየተንከባከበ ነው። እንትን ያለ ግን ዋናው ነገር ሰዋዊ ባህሪያቸውን ስንመለከት በቃ ሕፃን ሆኖ እንደ ሕፃን ይጫወታሉ። ሕፃን ሆኖ ፍየል ይጠብቃሉ። ሕፃን ሆኖ ደግሞ የትልልቅ ሰው ስራ ደግሞ ይመኛሉ። ንግድ መውጣት፣ ታማኝ ሆኖ ደግሞ በኋላ ወደ ሀያ ምናምን አመት ሲሆኑ በከዲጃ ንብረት ይሰሩ ነበር ትርፊ ጋራ ይሰሩ እንደነበረ ይታወቃል። ይህን ስለሚያውቁ እንደዚህ አሉ። በኋላ አርባ ዓመት ሞልቷቸው እዚህ መካከል እኮ ማህበራዊ ጉዳዮች ላይ እኮ ተሳትፏላቸው ከዕባ ሲገነባ የሰላሳ ምናምን ዓመት ሆኖ ተአምራዊ መንገድ እንደውም እዚሁ ሰዋዊ ሁኔታቸውን ሲያከናውኑ ትንሽ ሊያስነውር የሚችል ነገርም አላህ እንደሸፈናቸው ከአባስ ጋር ጎንበስ ሲሉ እሱ አይደለም ጎርመስ ሲሉ ዘፈን ሰሙ መንደር ላይ ጎረምሶች ጋራ ያንን ለመስማት አስበው መንገድ ላይ እየሄዱ መስማት ሲጀምሩ እንደ አውድቅ አስመስሎ

እንደ ሰውነታቸው ከማህበረሰቡ ጋር ሲኖሩ፣ ሌላው ሰው እንደሚያደርገው መነገዱም የተለያዩ አካባቢዎች ለንግድ ንግድ መውጣትም ሊሆን ይችላል። ሌሎች ነቢዮች እንዳደረጉትም ደግሞ እንስሶቹ መጠበቅ ሊሆን ይችላል። ያን ሁሉ አድርገዋል፣ ግን በዛ ሂደት ውስጥ አላህ የሚያስነውር ነገር ካለ አላህ ተከላክሎ እንደጠበቃቸው የሚያሳይ ነገር አይተናል እና እንሻአላህ ከሀፍታ ቆይታ በኋላ ተመልሰን የያዝነውን በተለይ ሙሽሪኮች ያነሱትን የብዥታ የሚያጠራ የሆነ የቁርአን አንቀጾች አሉና እነሱን የሚብራሩ ይሆናል። ሳትርቁ ጠብቁን። ተመልካቾች ከሀፍታ ቆይታ በኋላ ተመልሰናል። ከፍታ ቆይታ በፊት ምናልባት ላልተከታተላችሁ ከነቢ ስ ላ ሰለም ከነቢይነታቸው ማረጋገጫ ሊቆጠሩ የሚችሉ ከነቢይነታቸው በፊት የነበሩ ተግባሮቻቸውን የህይወት ሂደታቸውን በተለይ አርባ ዓመታትን ሲኖሩ በምን ሁኔታ እንደቆዩ የሚያሳይ ነገር አይተናል። ይሄን ያህል ጊዜ ራሱ ነቢይ ሳይሆኑ ቆይተው አርባ ዓመት በተረጋገጠና መስመር ባለው መልኩ ነቢይ ነኝ ብለው ቢመጡ ምንም የሚያስገርም ነገር አልነበረም ለምን አርባ ዓመት አብረው ቆይተዋል ከነሱ ጋር ባህሪያቸውን በሚያውቁበት ሁኔታና እስቲ ያነሱትን ሁኔታ በምን እናየዋለን እኛ ጋር የሚበላ ሱቅ አብሮን ከተማ ስፍራ የሚሄድ ሰው ቤተሰብ ያለው ሰው እንዴት መልክተኛ ሊሆን ይችላል ለምን መላይክ አይወርድም እንደውም አወራረዱ እንደውም በጣም ለማክበድም ጥረት አድርገዋል የጠየቋቸው ጥያቄዎች አሉ ሱረቱ እስራኤል ላይ የመጣለ እነዚህን ነገሮች እናያቸው ይህን ከማለታችን በፊት ያው እዛው ነቢይ ከመሆናቸው በፊት ካዕባ ሲገነቡ ሙሽሪኮች አብረው ድንጋይ አጊዘዋል። ድንጋይ እያጋዙ ያው በጣም መገላለጥን አይወዱም። ዛሬ ሴቶች እንኳን ሴትነታቸውን ረስተው ማፈሩን ትተዋል። መሐመድ ሰለላሁ አለይሂ ወሰለም ሽርጣቸውን ለብሰው ከወገብ በላይ ባዶቸውን ናቸው። ሀፍረተ ገላቸው ከእምብርት በታች መገለጽ ስለሌለበት ማለት ነው። እና አባስ የሚባለው አጎታቸው ረዲየላሁ አንሁ አር ትከሻህን እኮ ሊመልጥህ ነው ድንጋዩ፣ ለምን ሽርጥህን ፍታውና ባዶ ሆኖ ከታች ማለት ነው፣ ትከሻህ ላይ አድርገው ጨርቁን ድንጋዩ እንዳይቆረቁርህ እንዳይጎረብጥህ አላቸው። ይሄ ነገር ግልጽ ነው ማለት ነው። ቢያደርጉት እንደዛ ማህበረሰብ ይሄ መራቆቱ ብዙም ችግር ላይ ኖሮ ይችላል። ብዙም ጣጣ የለባቸው። ከዕባን እኮ ጠዋፍ ሲያደርጉ ራቁታቸውን ያደርጉ ነበር። ነሳቸውን ግን ፍትት እንዳደረጉት ወደቁ። ራሳቸውን የመሳት ነገር ሁሉ እንተና ለባቸው። ልብሳቸው ሲለብሱ እንደገና ራሳቸውን አወቁላ፣ አውቀው ሀፍረተ ገላ ነውር ነገር እንዳይሰሩ አላህ ሱብሓነሁ ወተዓላ ጠብቋቸዋል። ሲቀጥል ከዕባን እየገነቡ ሐጀር አስወድ የሚቀመጥበት ጥቁር ድንጋይ አለ። ያ ጥቁር ድንጋይ ተአምራዊ ድንጋይ ነው። እንደ ማንኛውም ድንጋይ አምጥቶ ያስቀመጡት ድንጋይ ነው። ነገር ግን ኢብራሂም ማለት ነው፣ ነቢዩላህ ኢብራሂም ሲገነቡ ያስቀመጡት ድንጋይ ነው። ልዩ የሆነ ድንጋይ ነው። አመጣጡን ሌላ ጊዜ እናነሳዋለን። ያንን አፍርሰው ስለነበረ እየገነቡ ያሉት ከሙሽሪኮቹ የመካ አረቦች አብረው ሲገነቡ ከቆዩ በኋላ ያ ድንጋይ የሚቀመጥበት ቦታ ላይ ሲደርሱ ሜትር ከምናምን ሜትር ከአምሳ አካባቢ ላይ ነው የተቀመጠው፣ ከመሬት ከፍታው ማለት ነው። ማን ያስቀምጠው? ተጣሉ። ክብር ስላለ ነው። እሱ ልዩ ተአምራዊ ድንጋይ ስለሆነ እኛንን የምናስቀምጠው አይሆን። ጎሳዎች፣ እኛንን የምናስቀምጠው ሌሎቹ ጎሳዎች፣ እኛንን የምናስቀምጠው ሌሎቹ ጎሳዎች። አሁን ወደ መከራከር ወደ መካረር ሄደ። እና ሽምግልና ተቀመጡና ከጦር መማዘዝ እንደ ሽማግሌዎች ተነሱና ለምንድን እንትን እንላለን፣ እስኪ አንድ ሰው ቢሸመግለንስ እዚህኛ ውስጥ ከምንከራከረው ሰዎች ውስጥ የሌለ ከውጭ የሚመጣ ሰው ሀሳብ ቢሰጥና በዛ ብንስማማስ እንስማማለን አሉ። እሺ። ባቡ በኒ ሸይባ የሚባል በር አለ። ከዛ በኩል ማንም ይምጣ የማንም ጎሳ ይሁን

ሁላችን የምንቀበለው አለን፣ እንስማማለን፣ በሱ ሀሳብ አሉ። እዛ በዚህ ልክ ማህበረሰቡ ውስጥ ታማኙ ታማኙ ታማኙ የሚባል የሚማካሹበት እንትን ያላቸው ነበሩ። በኋላ ነቢይ ነኝ በማስቀመጡ ሂደት እንደውም እሳቸው መፍትሄውን አላወራሁትም። ሸማ አመጡና መሐመድ ሰለላሁ አለይሂ ወሰለም እንደሻል ነገር ነው። ድንጋዩን እዛ ሸማ ላይ ያስቀመጡት ከየጎሳው ተወካይ አምጧሉ። ተጠሪ ማለት ነው። ካዕባን ከገነቡት የአረብ ጎሳዎች አንዳንድ ተወካይ አምጧሉ። ጫፍ ጫፉን ያዙ ተወካዮቹ እዛ ቦታው ላይ ድረስ ወሰዱና አስቀመጡትና ከዛ የማስቀመጡን ክብር ደግሞ አላህ ሲለያቸው እሳቸው አንስተው ቦታው ላይ እንዲያስቀመጡት ሁሉም ተስማሙ። ያለምንም ፀብ በዚህ ጸቡን አበረዱት። ጦር መማዘዙን ቀረ። ብልሃቱ የሚገርም ነው። ትልቅ የጋራ ጉዳያቸውም ላይ ስራቸው መሪ አድርገዋል። ፍትሃዊ የሆነ አሰራር ነው። አንድም ሳይለይ ሁሉም የጨርቁን ጫፍ ይዞ እዛ ቦታ ድረስ እንዲያደርሰው አደረጉ። ሶለላሁ ዐለይሂ ወሰለም እንደዚህ ያለ ሰው አላህ ሱብሃነሁ ወተዓላ ለዚያ ማህበረሰብም ሆነ ለዓለም መልእክት አውርዶበት ቢያስተምር መልእክት ቢያስተላልፍ ምን አለ? ካሁን በፊት የነበሩትም ነቢያት እነዚሁ ናቸው። እንመጣበታለን። ግን ነቢይ ይሁኛለሁ የኔን ነብይነት የኔን መልእክተኝነትም ተቀበሉ ከአላህ በስተቀር በእውነት የሚያመልኩትም አምላክ እንደሌለ መስክሩ ሲሏቸው አፌዙ፣ አሾፉ፣ በደንብ አድርገው ተሳሳቁ። ማ ሊሀ ረሱል የእኩሉ ጣም ወየምሺ ፊላስዋቅ ምን አይነት መልእክተኛ ነው በል። መልእክተኛም ብሎ ነገር የለም ምግብ እየበላ ገበያ ለገበያ እየሄደ መልእክተኛ ነኝ የአላህ መላእክተኛ የሰማዩ ፈጣሪ የሰማዩ ጌታ ልኮኛል ይላል። እኛ ውስጥ ገበያ ለገበያ ይሄደ ገበያ ለገበያ በጨዋነት ነው፣ በልዩነት አይደለም፣ በመርዳትና በማገዝ ነው። ሐላል የሆነ ከስብ እንትን ለማለት ምን ነገር አለ? ለውላ ኡንዚለ ዓለይህ መለክ። እስቲ እውነተኛ ከሆነ መልአክ ለምን አልተወረደም? ጌታ ልኮት ነው የውኔ ምስክር ነኝ እንዲልዝ ፈየኩነ መዐሁ ነዚራ፣ ከሱ ጋር አስጠንቃቂና ብሳሪ እንዲሆን ዘንድ ው አው ተኩነ ለሁ ጀነቱን ያእኩሉ ሚንሃ ከእሷ ፍራፍሬ የሚበልላት ተአምራዊ አትክልት ለምን አለ? ይህች መካ ደረቅ ናት። የተቃጠለ ነው የሚመስለው ድንጋዩ እንኳን አይደለም። እና ከዚህ ውስጥ ነቢይ ከሆነ የፈጣሪ መልእክተኛ ከሆነ ልዩ ተሰጥቶ ለምን ለስ አይኖረውም አትክልት ፍራፍሬ

ይህም አንዱ ተአምር ነው አላህ መልስ ሰጠ እሳቸው መልስ ሳይሰጡ አላህ ሱብሓነሁ ወተዓላ መልስ ሰጠ ይህም የነብይነት ማረጋገጫ ነበር ስለዚህ አስሉ አሁን ነቢዮች ሲላኩ ሙዕጅዛ የሚለው ኋላ ላይ ነው የሚመጣው ማለት ነው የሚፈለገው በተሐዲ ነው እኮ ተሐዲ ማለት ለውድድር እስኪ አደለም ካላችሁ የጌታ ቃል አደለም ካላችሁ የዚህን መሰል እስኪ አምጡ እናንተ ዝለን እስኪ ነብይ ከሆንክ ይህንን አሳየን በማለትም ይመጣል። እነሱንም ደግሞ ይሄው ራሱ ተአምር ነው። የወረደውን መጽሐፍ ከማያነብ ከማይጽፍ ግለሰብ ይህን መስማታቸው፣ ይህን ተአምራዊ ንግግር፣ ይህን ስለ ሩቅ ጉዳዮች የሚያወራ ንግግር መናገሩ ራሱ እኮ ተአምር ነው። እስኪ እናንተ አምጡት በስነ ጽሑፍ ቅላጽ የሚጠቅነን የተሻልነነን ትሎ የለንም እስኪ ተረዳድታችሁ እንኳ ማ ላ ቁርአን ላያቱ ነው ቢመስልህ ጂኖች ሰዎች ቢሰባሰቡ እና የዚህን የቁርአን አምሳያ ለማምጣት ቢሞክሩ ሊያመጡ አይችሉም። አምሳያውን ከፊሉ ለከፊሉ እየተረዳዳ ሀሳብ ለሀሳብ እየተቀባበሉ ቢያደርጉት እንኳን ይላል። አብሮ ነው ሙዕጂዛ የመጣው ከመልእክቱ ጋር። የሚያስተላልፉላቸው መልእክት ራሱ ሙዕጂዛ ነው። የሚቀረው የሚነበበው መልእክት ማለት ነው። ለብቻ እኮ ያወሩትን እኮ አላህ ስብሐነ ወተዓላ እያጋለጣቸው ነው እኮ እንደሃሉ እያለ እንደውም፣ በሌላ ቁርአን አንቀጾች ሱረቱ አልዐንከቡት ላይ ይመስለኛል ነቢዬ የተልኮ በእነሱ ላይ ማንበቡን ራሱ እንደ ትልቅ ተኣምር አላህ ስብሐነ ወተዓላ የሚቆጥርበት ሁኔታ አለ። የትሉ ዓለይሂም የሚለው

ሞኝነታቸው ነው እንጂ። እኮ መላይካ አድርገን እኮ ብንልከው መላይካ ማነጋገር አይችሉም፣ እና ሰው ነው የምናደርገው፣ ሰዋዊ ቅርጽ አላብሰን ነው ምናም እንዲችሉ ማናገር እንዲችሉ። የዛኔ ደግሞ መላይካ አይደለም ይሄ ሰው አይደለም ብሎ ይሄው የተመሳሰለባቸው ብዥታ አሁን መልሶ ይመጣባቸዋል እኮ። ዝም ብሎ ማመን ነው የሚሻላቸው። ለሙሳ እንደተሰጠው አምነዋል፣ ለዒሳ የሱስ እንደተሰጠው አምነዋል፣ ለኢብራሂም እንደተሰጠው አምነዋል ለሙሐመድ ሲባል ለምንድን ነው የከበዳቸው ብሎ መልስ የሰጠባቸው ቦታዎች አሉ። ያው ምናልባት ጊዜ ከጊዜ አንጻር ነው እና ጊዛኩምላ ያው ተያዥነት ስላለው አብሮ እንዲመልስ ከማለት አንጻር ነው። ውድ ተመልካቾቻችን ያው በጣም ሰፊ ነጥቦችን እያነሳን ነው። በዚህም ትልቅ ሰፋ ያለ ግንዛቤ እያገኛችሁ እንደሆነ ተስፋ እናደርጋለን። ከመልእክት ጋር በተያያዘ ያነሳሽት ነገር በጣም ሰፊ ነው። ለምን ሰዎች አሁንም ላይ ሊያነሱት ይችላሉ። መላኢካ ለምን አልሆነም የሚል ነገሮች ቢነሳ ከመልእክቱ አይደለም የተፈለገው ማለት ነው። መላኢካ ተልእኮ እንደው ቀጥታ መልእክቱ ሳይሆን በአንድ ሰው ህይወት ውስጥ አሁን ነቢ ስለም ሀያታቸው መርህ ነው። ሰው እንዴት ያገባ እንዴት ይኖራል፣ ከራሱ ማህበረሰብ ከዛ ውጭ ካለውም ሰው ጋር እንዴት ይኖራል የሚለውን ስለሚያሳይ መርህ አድርጎ ከሚኖረው ከሚያውቀው ማህበረሰብ ጋር አላህ ሱብሓነሁ ወተዓላ ልኮላቸዋል። ውድ ተመልካቾቻችን በሚቀጥሉት ፕሮግራሞቻችን ከነቢይነት ማረጋገጫ ጋር የተያያዙ ለእሳቸው ነቢይነት ማረጋገጫ የሚሆኑ ከተላኩ በኋላ የመጡ ነገሮችን የምናነሳ ይሆናል። ይህ ብቻ አይደለም የተለያዩ ብዥታዎች አሉ ከነቢዩ ሰለላሁ ዐለይሂ ወሰለም ምልክተኝነት አንጻር የሚነሱ እነዛም እያቀረብን እየዳሰስን ወደ እናንተ የምናደርስ ይሆናል።